ሰላም ጤና ይስጥልኝ፣ የኔ ዩቱብ ተከታዮች ዱ ከሀረማያ ዩኒቨርሲቲ ነገ ይመጣለን። ምናልባት የዩኒቨርሲቲ ተማሪዎች ስለ ኤክስተርን ታውቃላችሁ። ስለዚህ ዛሬ በፋርም ፋትኒንግ ውስጥ ምንድን ነው የምንሰራው ከመጀመሪያ ቀን ጀምሮ እስከ መጨረሻ ያለውን ላስጎበኛው ሞክራለው። ሌሎቻችሁም ይጠቅማቸዋል። አንድ ፋርም ስንጀምር፣ የፋትኒንግ ፋርም ስንጀምር፣ ከብት ማደለብ ስንጀምር ኬስ ነው የምንጀምረው? እንዴት ነው የምንጀምረው? ጀምረው ካመጣን በኋላስ ምንድነው የምንሰራው? ወጤ ነው የሚለውን አንዳንድ ነገር እናወራለን። ሶ እኔ ዛሬ ምን ነገር ምንድነው እነዚህ በሮችን የገዛ ነው፣ ከአዳማ ነው የገዛ ነው። አዳማ ማለት ሞቃት ቦታ ነው። እዚህ ቦታም ቴምፕሬቸር አሁን ቀይ ቀልት ይለው ለነው ቴምፕሬቸር አሪፍ ስለሆነ ሶ ከዛ እንገዛው የባሌ የቦረና ከባሌ ደግሞ የደሎ መና እና ሰብሮ የሚባሉ ናቸው። እነዚያውን ከዛ አካባቢ የመጡ ናቸው። ከዛ አካባቢ የመጡ ናቸው። አዎ፣ ከቦረናና ከባሌ የመጡ ናቸው። ብዙም ሙሉ ለሙሉ ንጹሕ ቦረና አይደሉም እነዚህ አሁን ከባሌ ናቸው የመጡት። ስለዚህ እኛ ጋር ከመጡ ሁለወርም በደንብ አልሞሉም። በጣም ደልቧል ግን ስጋ ጨምሯል። ሶ እንዳስገባ፣ ምንድነው የምናደርገው መሰላችሁ እንዳስገባን በሬዎቹን ስንመርጥ ቁመቱን እናያለን። ቁመቱን እናያለን። ለምን ስጋ ነው የምንፈልገው? ቢፍ ፕሮዳክሽን ላይ ስለምሰራ ቁመቱን እናያለን። መልክም ወሳኝ ነው። አሁን እዚህ እዚህ አካባቢ እንደምታየው እንደምታዩ ጥቁር በሬ የለንም። ጥቁር በሬ በብዛት ገበያ ላይ አይፈልጉም። አዎ አይፈልጉም። ስለዚህ ምንድን ነው እንደገባ የምናደርገው ይዘን እንደመጣን መኪና ላይ ተጭኖ ስለሚመጡ ብዙ ገበያ ኮንታክት ስለሚያደርጉ ይሄ የመተንፈሻ አካል በሽታ ኦር ምንድነው ፓስቾሎስ ልነሳ ይችላል። አዎ ፓስቾሎስ ደግሞ የሚነሳው በምንድን ነው? በኦቨር ኮንጂስተር ክራውድ አለ፣ ኦቨር ክራውድ አለ፣ ትራንስፖርቴሽን ላይ አለ። በዚህ በዚህ ይነሳ ስለሆነ ልክ እንደገባ ምንድነው የምናደርገው? አይሶሌሽን ሩም አለን። ኳራንቲን እናደርጋል። ለምሳሌ እነዚህ በሬዎችን አስር በሬ ገዝተን ከመጣን እዛ ቤት ነው የምናቆያቸው። ለምን ኳራንቲን? ለምን እዚህ ጋር ሌላ በሬ የቀደመ ሌላ በሬ አለ ከሌላ ገባ ይዞ ወደዚህ በሽታ እንዳመጣ ምንድን ነው የምናደርገው? ቀጥታ ኳረንቲን እናደርጋለን፣ አይሶሌሽን እንዳደርግ ምንድን ነው የምንሰጠው? ቫክሲን እንሰጣለን። የምን ቫክሲን ነው የምንሰጠው? የፓስቸሮለስ ቫክሲን እንሰጣለን። ፓስቸሮለስ ቫክሲን እንሰጣለን። ስለዚህ ቫክሲኑ ደግሞ የሚሰራው ያው ቡስት ነው የሚያደርገው፣ ስቲሙሌት ነው የሚያደርገው። ስቲሙሌት አድርጎ ይሰራል። ቫክሲንን ከሰጠን በኋላ ምን እናደርጋለን? መኖ እንሰጣለን መኖ የምንሰጠው ምንድነው የምንሰጠው የራፌጅ ነው የምንሰጠው ራፌጅ ለሁለት ሳምንት ያህል ራፌጅ እንሰጣለን ለምን ምናልባት ኮንሰንትሬትን በልቶ መጥቶ ይሆናል ምናልባት ደግሞ ከግጦሽ ቦታ ሊመጣ ይችላል እሱ እንሰጣለን ኮንሰንትሬት ፉድን ሳናስጀምራቸው ምንድነው የምናደርገው ዲወርም እናደርጋለን በትክክል አንትን አሁን የሚጠቅመው ምንድነው ዲወርም እናደርጋለን ዲወርም ለምንድነው የምናደርገው? ኤክስተርናል ፓራሳይት አለ ፎር ኤግዛምፕል ቲክስ አለ፣ መንጂ ማየት አለ፣ ሰርኮፕተስ የሚባሉ አሉ፣ ብዙ አሉ። ስለዚህ ምንድነው የምናደርገው? በምንድነው ዲወር የምናደርገው? በአቨርሜክቲን። አቨርሜክቲን ሰብኩታነስ እንሰጣለን። እዚህ ጋር እዚህ አንደርስኪን ነው የሚጠይቀን። አንደርስኪን ላይ አሁን ይሄኛው አሁን እኛ ጋር ወር ከሁለት ሳምንት ነው። በዚህ ወር ከሁለት ሳምንት ላይ አንድ ሰብኩታነስ ሰጥተናል። ፕላስ ደግሞ ሌላ ምንድን ነው የቫይታሚን ዲፊሽንሲ ሊኖረው ይችላል። ስለዚህ ቫይታሚንን በጊሉታል መስል በኩል ቫይታሚንን በኪሎ እንሰጣለን። ትልቁ ነገር አሁን እዚህ ጋር የረሳሁት ነገር ምንድነው? ኪሎን መዘግባለን። ልክ እንደገቡ ምን እናድርጋለን መሰለ ሄርትገርዝ የምትባላለች ሄርትገርዝ፣ ያቺ ሜትሯ ምንድነው የሚያርገው? በቀጥታ በሜትር ምን ሰራ ከሆነ፣ ሄርትገርዝ ያሌላቸው ሰዎች ምን እናደርጋለን እዚህ ጋር ፒምቦን አለ ከፒንቦን እስከ ሾልደር እስከ ስካፑላ ድረስ ሌንግዙን እንሰፍራለን። ሌንግዙን እንሰፍራለን። ከዛ ገርዝን እንሰፍራለን። ገርዝ ደግሞ ከ በዚህኛው ላይ እንሄድና ገርዙን እንሰፍራለን። ከዛ ምን እናደርጋለን? ቦዲ ዌይትን ለማግኘት ሌንግዝ ታይምስ ገርዝ ስኩዌር ስካፈል ለ10800፣ 10800 ኢንተርናሽናል ዩኒት ነው። ስለዚህ ምንድነው? ምን አረጋው ሌንግዝ ታይምስ ገርዝ ገርዝ ስኩዌር ታደርገዋለ ሶ ለምሳሌ ገርዝን የዚህኛውን በሜትር ስንለካው ሜትር ካያ ካገኘ ነው ሜትር ካያ ስባዛ በሜትር ካያ ከዛ የሆነ ቁጥር ይመጣልሃል። እሱን ቁጥር ታስቀምጣለ። ዜን ሌን ግዙ ደግሞ ሜትር ካምሳ ሊመጣ ይችላል። ሶ እነዛ ሁለቱ ሁለት ጊዜ አባዝቼ ዜን የሆነ ትልቅ ቁጥር ይመጣል። ስካፈል ለአስር ሺህ ስምንት መቶ ታካፍላለ። ዜን ወይ መቶ ይመጣል ወይ ይመጣል። ያ የመጣው ቁጥር የበሬው ክብደት ነው የሚሆነው። የበሬ ክብደት ለምን ነው ፊዲንግ ላይ ለምሳሌ ኮንሰንትሬት ፉድን ከ2.5 እስከ ሁለት የሰውነቱን ክብደት መብላት አለባት ይላል ሳይንስ። ይሄኛው በሪ 400 ኪሎ ከሆነ በ3% የክብደቱ የሚበላ ከሆነ 12 ኪሎ ይበላል ማለት ነው 12 ኪሎ ፐር ዴ 24 ሃርስ አዎ። <mots> ah, 24 ሃርስ ይኸኛውን ይበላል። ስለሆነ ኪሎ የምንወስደው መድኃኒትን መኖን በትክክል ለመስጠት ያገለግለናል። ሶ እንደገባ ምን እናደርገው? ቫክሲን አለ ብዬሃለሁ። አፍተር ቫክሲን ኬጂ ትወስዳለህ። ኬጂ ከወሰድክ በኋላ ዲወርም ዲወርም ታረጋለህ። ዲወርም እናደርጋለን። ዲወርም እናደርገው በምንድን ነው? ባቨርሜክቲንና ማልቲ ቫይታሚን ዲወር ምራ የለም ዲወርመር፣ አይደለም ግን አንድ ለአፒታይት፣ ሁለተኛ ደግሞ ለመስል ግሮዝ፣ ለፕሮዳክሽን ለሁሉ ነገር ይጠቅማል። ስለሆነ ምንድነው የምናደርገው? ቫይታሚን እንሰጣለን። አፍተር ዛት ምን እናደርጋለን? ሁለት ሳምንትን ከጠበቅን በኋላ ደግሞ ድጋሚ ዲወርመር እናደርጋለን። በምን? በታብሌት። አዎ፣ ለምሳሌ አሁን እዚህ ጋር የሰጠው አቨርሜክቲን ሊቨር ላይ አይሰራም አይሰራም ልጅ ስለ ብን ላይ ነው ሊቨር ፍሉክ ላይ አይሰራም። አቨርሜክቲ ሊቨር ፍሉክ ላይ አክታ አያደርግም። ስለዚህ ምንድነው መስጠት ያለብን በሁለተኛው ሳምንት ቴትራ ኮዛሽ የሚባል መድኃኒት አለ። ግራሙ 3400 ነው። ቴትራ ሚዞል አለ፣ ቴትራ ኮዛሽ አለ። ትሬድ ኔማቸው የተለያየ ይሄዳል። ሶ 3400 ግራም ነው። እሱኛውን በክብደታቸው እሰጣለን። ለምሳሌ አንዱን ቦለስ ለ120 ኪሎ ስትካለ ይሄኛው በሬ 400 ከሆነ ወደ ሶስት ቦለስ አካባቢ ሊያስፈልገው ያስፈልጎ ነው። ስለዚህ ያኛው ሶስት ቦለስ እንሰጠዋለን ማለት ነው። ዲዮር ማደረግ ከዛ በኋላ ምን እንጀምራለን? መኖ እናስጀምራለን። ኮንሰንትሬት ፉድ ማለት ነው። እሱን እናስጀምራለን። በመሃል ላይ ምን እናደርጋለን መሰለ? በትንሹ በስሱ ነው የምናስጀምረው። ለምን? አሲዶሲስ ሊፈጠር ይችላል፣ ብሎት ሊፈጠር ይችላል፣ ማይክሮቦች ሊረበሹ ይችላሉ ይህኛው በሬ ኪሎ ወስጄ 12 ኪሎ የሚያስፈልገው ከሆነ ባንድ አልሰጠውም። ግን ምንድነው የኔ ቤንችማርክ 12 ኪሎ መስጠት ነው ያለ ያን 12 ኪሎ ባንድ ወር ውስጥ ቀስ በቀስ እያልኩኝ 12 ኪሎ ላይ አደርሰዋለሁ። ሶ እዚህ ግቢ ላይ የምንሰጠው ይህኛው ነው፣ ከቫክሲኔሽን እስከ ትሪትመንቱ። በመሃል ደግሞ ምን ይነሳል መሰለ አሁን ይሄኛው ሰውነቱ ስጋው ሁሉ ሁሉ ሰውነቱ ራሱ አሪፍ ነው ያለ። ብላክ ሌግ የሚያጠቃው እነዚህ ነው ቬሪ ያንግ የሆኑትን ፋቲ የሆኑትን መስል ያላቸውን ነው የሚያጠቃው፣ ስለሆነ ልሸጡ ሁለት ወር አካባቢ ካባቢ ሲቀራቸው የብላክሌክ ክትባት እንሰጣለን። ለምንድን ነው የምንሰጠው? በሽታው እንዳያጠቃቸው። ሌላኛው ምንድን ነው? ኤፍኤምዲ ሊከሰት ይችላል፣ ኤልኤስዲ ሊከሰት ይችላል። ሶ እነዚህ ቫክሲኖቹን ቫክሲኔሽኖችን በዚህኛው ሶስት ወር ውስጥ እንሰጣቸዋለን ማለት ነው። ሌሎች ጥያቄ ካለ ጥያቄዎችን ጠይቀኝ ልመልስልህ። ለአንተ የመጡልህ ጥያቄዎች በከብት ማድለብ ውስጥ ማወቅ አለብኝ የምትለው ጥያቄዎች ካሉ ለዛ ጥያቄዎች እርሳልኩ። ኦኬ። ሶ እዚህ ግቢ ላይ እነዚህ በሽታዎች ሊከሰቱ ይችላሉ። በሽታዎቹ ሳይከሰቱ በፊት ግን ክትባት መስጠት ነው። ክትባት እስኬጁል አለው ለምሳሌ ኤፍኤምዲ በአመት ሁለት ጊዜ ነው የምንሰጠው፣ በየስድስት ወሩ ነው የምንሰጠው። ኤልኤስዲ በአመት አንዴ ነው የምንሰጠው። ብላክሌግ ሁለቴ መስጠት ትችላለ። አንድ አንድ ማኑዋሎች አንዴ ምስጥ የሚሉ አሉ። ሶ መስኪረም አካባቢ ለገና በዓል ሚያደልቡ ሰዎች መስኪረም ከብት ሲያስገቡ ኤፍኤምዲ ማስከተብ ይችላል። ውድ ተመልካቾቼ ዛሬ ከሀርማያ ዩኒቨርሲቲ ወደኛ ኤክስተርን እየተላከ ፕራክቲሶች ነገሮችን እንዲያ እየተላከ እጩ ዶክተር ነው። ሶ እኛ ፋርም ውስጥ ምንሰራቸው ምንሰራቸውን አንዳንድ ነገር ሊያሳየው ሞክር ያለው መስቀለኛ ጥያቄ ካለው ጥያቄዎችን ከእሱ ቀበልና እና እሺ እሺ እሱ የጠየቀኝ ጥያቄ ሳይሌጅ ትሰጣላችሁ ወይ? የምትሰጡት ሳር ደረቅ ነው ወይ? ምን አይነት መኖ ነው የምትሰጡ ነው ብሎ የጠየቀኝ። የምንሰጠው መኖ ምንድነው? ልክ እንደ ገቡ ሁለት ሳምንት ተከታታይ ይሄ ነው የምንሰጠው። ይሄ ማለት ሳር ነው የምንሰጠው። አስገብቼ ከውስጥ አሳያለሁ። ሳር ከሰጠን በኋላ ምጥ መኖችን እንሰጣለን። የመኖ አይነቶቹ ኖርማል መኖ ማድለቢያ ይባላል። እሱን አሳያለሁ ፍሩሽ ኪሎ አለ ይሄኛውን በመቀላቀል በሰውነቱ ክብደት ልክ እንሰጠዋለን። የሳሩን ላሳይ ይሄኛው እነሱ የሚውሉበት ነው ልክ ጠዋት እንደተነሳ ምንድን ምንድነው የምናደርገው? ይሄኛውን ነው የምንሰጠው ይሄኛው ሳር ነው ጠዋት የሚሰጠው? ይሄኛው ሳር ደግሞ ምን መሆን አለበት አረንጓዴነቱን መጨረስ የለበትም። አሁን የእኛው አሪፍ ነው፣ በቃ አሪፍ ነው። አረንጓዴነቱን መጨረስ የለበትም። በጣም ክው ማለት የለበትም። እርጥብ መሆን የለበትም። ቢኮዝ ሞልድ እንዳይፈጥር ማለት ነው። አው እንዳይፈጥር እርጥብ መሆን የለበትም። የእኛውን አሁን ጧጧት ነው የሚሰጡ፣ በባዶ ሆዳቸው እስካሁን ቁርስ አልበሉ። እችን ብቻ ነው ትንሽ የቀመሱ። እግዚአብሔርን ስመለሱ የኛውን ይበላሉ፣ ስመለሱ ይሄን ይበላሉ ይሄኛው ምን ምን አለው? ፍሮሽኬሎ አለው፣ ጨው አለው፣ ምጥመኖች ውስጥ ማድለቢያ አለው። እሱን አንዴ ከውስጥ አሳያለሁ። ይሄ አሁን እንግዲህ አንድ በሬ ነው በለው ይወል ብዛቱ። አሁን በአንድ ቀን ውስጥ ማታ ይጨመርለታል። ገና እውነት ገና ማታ ይጨምራል። አንድ በሬ በቀን ውስጥ ማለት ነው። አንድ ኩንታል የስንዴ ገለባ አለ። የስንዴ ገለባ አንድ ኩንታሉ የተፈጨው ማለት ነው ለአራት በሬ ነው የሚበቃው። ኦንሊ ፎር ኦክስን ሶ ለነሱ ነው የሚበቃው ስለሆነ በጣም ይበላሉ። ይበላሉ ማለት ኮስታቸው በሶስት ወር ውስጥ አንድ በሬ ከበዛ 30 ሺህ ብር ይበላል፣ ካነሰ ግን 22 ሺህ ብር ይበላል። ባን በሶስት ወር ውስጥ 90 ዴይስ ነው ያለ። ምን አይደለም። አዎ፣ ስለዚህ በዚህ ውስጥ ነው። እዚህ ጋር የሆነ የምንጠቀመው የእኛውን እንጠቀማለን። የእኛው ፊኖ ነው ይሄ። ፊኖ ማለት ከስንዴ ነው የሚሰራው። ካርቦሃይድሬት ነው ያለው ይሄኛው ካርቦ አድሬት አለው ፊኖ ነው ይሄኛው። ይሄኛው ደግሞ ኖርማል ኖርማል መኖ ማድለቢያ ነው ይሄኛው። ይሄኛው ብዙ ኮንቴንት አለው። እችኛዋ ብዙ ንጥር ነገር አላት። ካርቦ አድሬት ራሱ አለው፣ ፋት አለው፣ ፕሮቲን አለው፣ ቃጫ አለው። ስለዚህ ብዙ ነገር አለው። ምንድነው የምናደርገው? እንዘፈዝፈዋለን። ያው በውሃ እንዘፈዝፈውና ወዳውኑ ይፈርሳል። በውሃ ዘፈዝፈው ወዳውኑ ይፈርሳል። ሽታው ራሱ ዜዜት ነው የምለው ኢቭን በቆሎ አለው ሲሰራ ማለት ነው። እኛው በቆሎ አለው እና ለማድለብ በጣም የምንጠቀመው ዋናው ግባት ይሄኛው ነው። ምን ምን እንዳለው እዚህ ጋር ላሳይ። የመኖ ይዘት ይላል እዚህ ጋር። ይሄኛው ምን ነው ያለው ምንድን ነው? ገንቢ ምግብ 15% አለው ከመቶ ቅባት ቅባት እዚህ ጋር ፐርሰንት አለው። ቃጫ ቃጫ እዚህ ጋር 2% አለው እዚህ ጋር ኃይልና ሙቀት ሰጪ ኃይልና ሙቀት ሰጪ 800 ኢንተርናሽናል ዩኒት ነጭ ካልሲየም ካልሲየም አለው። እርጥበት በዚህ ደረጃ አለው። በዚህ በኩል ደግሞ በእንግሊዝኛው ምንድነው የምለው ቢፋትኒንግ ኖርማል ፊድ ይላል። የኛው ኖርማል ፊድ ነው። ከዚህ በላይ ሱፐር አለ፣ ኤክሰለንት አለ፣ ከዚህ በላይ ማለት ነው። ሶ ምን ምን አለው እዚህ ጋር ካልኩሌት አናላይሱ ምንድነው ኪሩድ ፕሮቲን ኪሩድ ራሱ ነው ፕሮቲን 15 ኪሩድ ፋት ፋታ 4 ፐርሰንት ፋይበር ፋይበር ይህኛውን ቁጥር አለ፣ እዚ ጋ 12 ፐርሰንት አለ። ኢነርጂ ኢነርጂ ይህኛውን አለው። ካልሲየም ሶ ካልሲየም ደግሞ እዚ ጋ አንድ ፐርሰንት አለው። ሞስቸር ማክሲመም 12 ፐርሰንት ነው። እነዚህን አላቸው ስለሆነ እኛ እዚህ ቤት በዚህ ሁለት አይነት መኖና እዚ ጋ ጨዋለ ጨዋለ ይኛውን ጨው ለፋትኒ አው ይጨምራላል ስለዚህ ምንድን ነው የምናደርገው? እነዚህ መኖዎችን አንድ ላይ ቀላቅለን እናበላቸዋለን። አየር በዚህ በኩል በዚህ በኩል አየር ይገባል፣ ተመልሶ በዛ በኩል ይወጣል። ስለዚህ የቤቱ ጣራ ደግሞ ከፍታው በዚህ በኩል አራ ሜትር ነው። እዚህ ቤቱ ዛ ሙቀት አለ ምናለ ስለሆነ ከብቶቹ እዚ ጋ ይበላሉ፣ ተመልሶ እዚህ ጋ ይተኛሉ። ምንድን ነው ማተር የሚያደርገው በቂ አየር በቂ ብራን እና በቂ ስፔስ መተኛ ቦታ ካለ ምቾትን መጨመር ነው ያለ ከብቶቹ ላይ ምቾትን ከጨመርክ ይወፍራል። አንዳንድ ሰው እኮ ሳይበላ ተኝቶ የሚወፍር ሰው አለ። አዎ። ስለዚህ ምንድን ነው ምቾትን መጨመር እስከሆነ ድረስ ምቾትን እጨምራለን። ውሃ አለ እዚህ ጋር ውሃ ምንድን ነው የምናደርገው አንሊሚትድ ነው ውሃ የሚፈልጉትን አይደል ነው የሚጠጡት ን ተመርካቾች ያለው የዛሬ ቀን ውሎ ይሄ ነው